አሰላሙ አሌይኩም ረህምቱላ በረካቱ ድና፣ የተከበራቸው የቻናሌ ቤተሰቦች እንደምናላችሁን፣ እኔ ደህና ነኝ፣ አልሐምዱሊላ። ዛሬ የመጣሁበት አዲስ አጀንዳ አለኝ። ሰኢድ ጫልቱን ደበደባት፣ እንደዚሁም ደግሞ ሚፍታህ በናዲ አፍቃሪ ተደበደበ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። ዛሬ የመጣሁበት እንግዲህ ዋናው ነገር ሰኢድ እንግዲህ የመን ሂዶ ሰላምን ካገታ በኋላ ካትደበደባ በኋላ እና እንግዲህ ለቋታል ማለት ነው። እንግዲህ ወደ አገሯ መመለስ ትፈልጋለች ሰላም ማለት ነው። ግን ፓስፖርቷን ወይም ጀዋዟን አልሰጣትም እና እንዲሰጣት ትፈልጋለች ማለት ነው። ወደ ሀዋ ዘንዳ መታ ሀዋን እየጠየቀቻት ነው ማለት ነው። አስመልሽልኝ አንቺ ነሽ ጠርተሽ ያገተኝና መልሽልኝ ብላታለች ማለት ነው። እንደዚሁም እንግዲህ ሰኢድ ከየመን ተመልሷል መሰለኝ። እንግዲህ ጫልቱን እየደበደባት ነበረ አዩ ጋር ተመካክራችሁ የሆነ ነገር አድርጋችሁኛል ብሎ ማለት ነው። ሴት ልጅ እንደዛ ስትመታ አይታችሁ ታውቃላችሁ? ሰኢድማ ለይለታል ማለት ነው። እና ሴ ደበደባት ነበረ ማለት ነው። እናንተስ ስምን ትላላችሁ? ሰኢድ በጣም ነው ሱመ የሚያገኘት ጭሮች ምን እንደሚያደርገት አላቅም ማለት ነው። እና ሰኢድ ምን አስበህ ነው? ምንድን ነው ሴ ጋራ ማለት ነው። ሴ ጋራ እንደዚህ መላፋት መደባደቡ ምን ይሉታል ማለት ነው። አዩ እዛ ትላለች፣ ያንተ እዚህ ሌላ ሰው ጋር ትደባደባለህ፣ እስከመቼ ድረስ ነው ማለት ነው። እና ሰላምን ደግሞ ፓስፖርቷን ሰጣት እና ሀዋ ተብየዋ ማለት ነው አስመልሽላት። እና ፓስፖርቷ ወደ ሀገሯ ትግባ ማለት ነው። በቃ ለብዙ ሰዓት ልቆይ አልችልም የመላይ እና ወደ ኢትዮጵያ ማለት ስላለብኝ ፓስፖርቴን አስመልሽልኝ ሀዋ እያለች ነው ያለችው። እና ፓስፖርቷን አስመልሽላት፣ ምክንያቱም አንቺ ጠርተሻት ነው እና እንደዚ ያደረጋት ማለት ነው። ስለዚህ ኢትዮጵያ ስትገባ ስለሆነ የምትሰጠው የያዘችበትን ፋይል ስለዚህ መስጠት አለበት ማለት ነው። እና ሀሪፍ ነው ያለው ሁኔታ። ዋናው ነገር መለቀቋ ነው ማለት ነው። እና ወደ ሌላው ነገር ሲሄድ ደግሞ እንግዲህ ናድያ። ናዲያ ከአሁን በፊትም ስልክ እየተደወለላት ነበረ ማለት ነው። ማን እንደደወለላት አላቀም እያለች ነበረ፣ ግን ናቴ የሚባለው ልጅ በአካል መጥቶ ከሚፍታህ ጋር ግብግብ ፈጠሩ ማለት ነው። ከዛም በኋላ ታድባለህ አታድብም፣ የኔራት አይደለችም በሚለው ተጣሉ ማለት ነው። ከዛም በኋላ እንግዲህ ጋርዶች ይዞ መጥቶ ጉልበተኞች ይዞ መጥቶ አስደበደበው። ከዛ ፊት በላ ማለት ነው። አላቅም፣ ምን እንደሚፈጠር ይሄ ነገር እውነት ነው፣ ግን ደግሞ እውነት አይመስለኝም። ምክንያቱም እነዚያ የመጡት ልጆች አንደኛው ጠይሙ ልጅ ሳቁ ላይ ሊያመልጠው እያለ ነበረ፣ ፈገግ እያለ ነበር ሲመታው የነበረው፣ ያልገባኛ ነገር ማለት ነው። እየሳቅ ነበር ሲመታው ሲቦክሱትም የነበረው ረ ጭራሽም አይታምር ማለት ነው። ሁለተኛ ናዲያ ደግሞ ድንጋጤ ብዙም አይታይባትም። የእውነት አንድ ሰው መጥቶ ሲመታባት በዛ እንደዛ ካሜራ ካሜራማኖስ መጀመሪያ ሳያስጠፉት እንዴት ሊመቱ ቻሉ? ብቻ እኔ እንጂ የተረዳሁት እኔ የተረዳሁት ድራማ ነው። እነሱም የጀመሩት ብያለሁ ማለት ነው። ፍራንክ ሊያረጉት ነው እና የእውነት አይመስለኝ። አብዛኛዎቹ ኮሜንታተሮች እያለቃቀሱ ነበር ማለት ነው። እንግዲህ የእውነት የተመታ የዘረሩት መስሯቸው ማለት ነው እና የእውነት አይመስለኝም። ተረጋጉ ማለት ነው እና ነገ ደግሞ እናየዋለን ምን እንደሚፈጠር ማለት ነው እና ናቴ የሚባለው ሰውዬ ግን ራስበህ ነው ማለት ነው። ሚፍታህን ከናዲያ ራቅ ብለህ እንደዛ የምታደርገው ብቻ በጣም ከባድ ነው። እንግዲህ ተዘርሮ አልነሰብሏት ነበረ ሲያስፈራሯት ነበር። እሷንም ከሶ ራቂ፣ አንተም ደግመ ከእሱ ጋር እንዲያናይ ሆና በጣም እያስፈራሯቸው ምን እንዳይፈጠር አናቅም ማለት ነው። ዋናው ነገር በቃ ተው ሰው የሚያስደነግጥ ነገር ተው ማለት ነው። በሌላ የጠላ ነው እናንተ ጋር ደግሞ ይዛቸው ሳትምጡ ማለት ነው። እንደዚህ ያለ ፕራንክ በጣም ነው የሚያስጠላው። ማንኛቸው ፕራንክ እያደረጋቸው እንደሆነ ባይገባንም ማለት ነው። ምክንያቱም አስፈላጊ አይደለም ሰው የሚያስደነግጥ ነገር። ውድና የተከበራቸው ይቻና ቤተሰቦች በሌላ ቪዲዮ እስከምንገናኝ ድረስ ሰላማቸው ይብዛ። ሌክቸር ሰብስክራባ ይረሳ። አሰላሙ አሌይኩም ረመቱላ በረካቱ